እኔ እያለሁ ሀይሚ ማንም ሰው እጁን እንዲያነሳባት እንዲናገራት አልፈልግም። ተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ የባንባርሽ ተውበሻል፣ አምሮብሻለን፣ ተውበሻል። ጉድ ጉድ ዳኒ አርስቶ ሊቀየርብን ነው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 ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ደግሞ በአዲስ ነገር መጥቼላችኋለሁ። አርስቶ ምን አለ ዛሬ? ወይ አርስቶ አልተቻልክም እኮ እንደወ ሀይ ምዬ በጣም ነው የምታሳዝነኝ። ሀይ ምዬን በጣም ነው መወዳት። ሀይ ምዬ ስትሰድ ማየት አልፈልግም። ሀይ ምዬ እንደዚህ አተ ዋይ ምን ነክ ነው ግን ምን ነው? ከእናንተ በላይ ለሀይምዬ ተቆርቋሪ ነኝ፣ ከእናንተ በላይ ሀይምዬን ወዳታለሁ፣ ከእናንተ በላይ አውቃታለሁ አልክ። ሲቀጥል ሀይምዬን ማንም የሰደባት የለም። አንተ ነገረኛ፣ ነገር ማጧጧፍ ስትወድ አንተ ምን ሆነክ ነው? ኧረ ኧረ! ይሄ ምንድን ነው? ወሬ ማመላለስ፣ ነገር ማቀሳሰር አይደብርህም? በጣም ነው የሚደብረው። በጣም የዛሬውማ ቱልቱል ያለ ቱልቱላ ዳኒ ቶልቶላ ተንቶላቶልክብን እኮ በሰላም ነው ግን፣ እኔ ወሬው ሁሉ በቃ ምን ቅጥ ያጣ ቤተሰብ በአምንም ያስጠላው እንደዚህ አይነት ነገር ዳኒ፣ ሙት ያስጠላል። ወደ ራስ ተመለስ። አንተ አንተ ትልቅ ሰው ነህ አይደል እንዴ? የተማርኩ ነኝ ስትል አልነበረ እንዴ? እና ታዲያ አንተ ከተማርክ እንደዚህ ነው እንዴ የምታስበው? የእኔና የሀይሚን ስም ምሽን እያደረጋችሁ የምትናገሩ ሰዎች መቆም አለባችሁ። እንደውም ትፈምሳለህ፣ አይገርምህም? ትፈምሳለህ። እኛ እንደውም የአንተን ፎቶ እዚህ ጋር እየለጣጠፍን ራሱ ማውራት የለብንም ስለ አንተ ማውራት ራሱ እኔ አስፈላጊ ነው ብዬ አላስብም። ሀይሚን በጣም ነው የምንወዳት፣ በጣም በጣም አንተ ከምትለው በላይ ማለት ነው እንዴ እየሰደባችኋት ምን እያላ አንተ አለቅላቂ ስላለቀለክ ብቻ ሀይሚዬን በቃ በጣም ነው የሚወዳት። ሀይሚዬን ያደንቃታል። ሀይሚዬን ትንዳታል ብለህ አንተ እናደንቅ ነው የፈለግከው። የሰራኸው ስራ እኮ ያደረግከው እኮ ድርጊት በጣም የሚያስጠላ ነገር ነው። ሲቀጥል አንተ አንድና አንድ ዓላማ ሀይሚዬን እውነት እንደ ወዳሃት ሀይሚዬን ለመደገፍ አይደለም። ለሀይሚዬ ክብር ቢኖርህማ ማለት ነው ከምትወደው ልጅ እንድትጣላ አታደርግም ነበረ። እዚህ ደረጃ እንድትደርስ አታደርግም ነበረ። ዛሬ ግን ሀይሚያስ ደስ ይታኛለች። የእውነት ቀንድ ቀንዱን ያለችው ቀንድ ቀንዱን የዛን ቀን ራሱ ያንን ቪዲዮ ያየው ቀን ትዕግስት ቢኖረኝ አይቼ ባልፍ ራሱ ነገሩ እንደዚህ አይባባስም ነበረ ስትለው፣ ምን እንዴት እንዴት አይተሽ ታልፊያለሽ? ይሄን ነገር እያየሽ ምን እንዴት ነገር እንደሚያባዳ። ኧረ ዳኒ ምን ይሻልሃል? በሶሲን እኮ አሁን ሶሲን ትቻላለህ። በቃ አንቺ ወደ እኔ መምጣት አለብ። ራስ ወዳድነት በጣም ነው ያለብ። አንተ ወይኔ ዳኔ፣ ጓደኞቹ ግን ለምንድን ነው የማይመክሩት? አሁን ያለበት ሁኔታ የዚህ ልጅ ሁኔታ በጣም አሳሳቢ ሁኔታ ነው። በጣም አንተ ለማንም አትጠቅመም። ሲቀጥል ለሶሲ ያልጠቀምክ ለሀይምያ ሲቀጥል ሀይሚዬ ድ ምን አስበህ ነው አንተ። አሁንማ እኮ ተነቃብህ እኮ ነቅ ያለች በእሷ ራሱ ማለት ነው። ኧረ ዳኒነት በጣም ነው የሚደብረው። ወደ ራሱ ተመለስ አንተ። ሌላ ሌላ ነገር ሂደ ያፈልግ እንጂ የማይባል ነገር ትላለህ እንዴ? ያ ብሩኬ ተብዬው ትላለህ ደግሞ ብሩኬ። ብሩኬንማ ታክልም እኮ አንተ ስርዓት ያለው ልጅ አንተ፣ ሶሴን እንደዛ ስታመናጭቃት ብሩኬ፣ ይሄ ሁሉ በደል እንኳስ ደርሶበት ማለት ነው። ሶሴን ሀይሜን እንዴት እንደሚያናግራቸው ራሱ ራስ ታ ያለ ቪዲዮን ትከታተላለህ ማለት ነው። ስርዓት ያለው ልጅ ነው ብሩኬ፣ እንዳንተ አይደለም። እሺ አንተ የሆነ ስርዓት የለ ወይም የምትናገረው ለዛ የለ ወይንም ደግሞ ተጨባጭነት የለ የሆንክ ቱርቱል ያልክ ቱርቱላ ነገር ነክ ዳኒ ሞት ማመም ያስጠላው ዛሬማ ጭራሽ ብሶበት። አለ እኮ ቤተሰብ ብሶበት ዛሬ በቃ ነገር ነው። በቃ ነገር አሉባልታ ወሬ እኮ ነው የሚያቀብ። እሷ ግን ልትሰማው አልቻለችም። ምንም ምንም አልሰማችም። እንደውም ጥላ ሁሉ ሄደች። ጎበዝ ሃይሚኪ እኔ አስደስተሽኛል። ቀንድ ቀንዱን ማለትሽ፣ ቀንድ ቀንዱን። ከዚህ በኋላ ደግሞ ቦታ እንዳትሰጪው። ሲቀጥል መገናኘትም አስፈላጊ አይደለም። ከእንደዚህ አይነት እኔ እኮ እናንተ ራሱ በጣም ነው የምታናድዱት፣ ለምን እንደምታገኙት። ቆይ ትናንት ይቅርታ ልትባባሉ ነበር አይደለ? ግን ምን ብሎ እንደሄደ አይተሻል። ነገሩን እሱ ማባባስ ጭራሽ አንቺና ብሩኬን እንድትጣሉ እንድትለያዩ ነው እያደረጋች ያለው። ከዚህ በኋላ ለምን እንደምታገኙት፣ አታገኙት ሁለታችሁ ማታግኙት በቃ፣ ከህይወታችሁ አስወጡ በቃ። እንደዚህ አይነትን ሰው እንደኛ መሮናል፣ ሰልችቶናል። ተመልካች ራሱ ኮ ሰለቸው። ለተመልካች አስቦ አሁን ባለፈው ሄዳለሁ ምናምን ካልሽ ጀምሮ ደግሞ ብዙ ልጆች እየተጨናነቁ ነው ያሉት። አሁንም አትሄጂም ደግሞ አሜሪካ ልትሄድ ነው እያሉ እኮ ነው። ምን ችግር አለ አሜሪካ ደግሞ ከሄደች ትሄድ ብትሄድም ደግሞ ከብሩኬ ጋር ሰላም ሆና እንደ ድሮ ሆና ምናምን ነው። ከሄደችም ደግሞ አሜሪካ ምን ነው ዱባይ ያደረጋችሁት እንደ ዝም ብሎ የሚካሄድ እኮ ያደረጋችሁት ስንትና ስንት ፕሮሰስ አለው። ምን አስባችሁ ነው እናንተ እናንተ ምቀኞች ማለት ነው። ምቀኞች ምቀኞች ናቸው። በቃ አሜሪካ ልትሄዱ አሜሪካ ልትሄዱ የምትሉት የትም አትሄድም? የትም እንደውም ዱባይ ቢሄዱ ደስ ይለኛል እኔ እኔ ዱባይ ሄደው ልደቷ ተከብሮላት ሁለት መቶ ኬ አንድ ላይ ያከብሮላት ብሮኬ ከሰሞኑ ደግሞ አዳዲስ ነገር ይመጣል። አዳዲስ ነገር ደስ የሚል ነገር ነው የምንጠብቀው። ያ ማየት ያብቃችሁ። ተለያዩ ጥላው ልትሄድ ነው ዳኒ ጋር ረ እናንተ። ሰውኮ ተንኮለኛ ነው። ከዳኒ አርግዛለች ብለው እራሱ ማለት ነው ረ እናንተ ሰዎች እንደሆን ሀይ፣ እንደዚህ አስገፍጥጠው ይዘዋት የመጡት ማለት እኔ ራሱ በጣም ነው ይገርመኝ። ባለፈው አይቸው፣ ወይኔ በስላስ ሰው በጣም ተንኮለኛ ነው። ሰው ብቻ ደገኛ ነ ውዶች እዬ የማያደርጉት ነገር የለም የማይፈለት ነገር የለም። ዳኔ ደግሞ ዘቀዘቃችሁኝ፣ ሰደባችሁኝ እንደው ኔ ራሱ ዘቀዝቃ አለው። የት ነው ግን የተዘቀዘቀው? ራሱ ደግሞ ቆይነቱ ራሱ ጥፋቱን እያወቀ ሰደባችሁኝ፣ ዘቀዘቃችሁኝ፣ ተናገራችሁኝ የሚለው ነገር በጣም ያስቀኛል። ይለ እንዳትሰደብ ከፈለክ ፎቶ እንዳይዘቀዘ ከፈለክ ሰብሰብ ብለ ቁጭ ማለት ቁጭ በል ተሰብስበ መከበር በከንፈር ይባላል እኮ ዳኒ፣ እንዴት አድርገን እናስረዳ ወንድማችን። ገና እንዴ አንተማ መዘእዝቅ አለብህ። እንደውም ዘእዝቁኝ እያልክ መሰለኝ። እኔ ግን አላየሁም እስካሁን የት እንደተዘቀዘክ። ራሱ ዩትዩብ መንደርም አላየሁም፣ ቲክታክም አላየሁም የት እንደዘቀዘቁ። እንግዲህ እን እኔ የት እንደሆነ አላውቅም። ነው ወይ ስንዘዝቅህ እንዴ? ዳኒ ደግሞ ትፈልጋታለህ ይችን ነገር ይመስለኛል። ትፈልግ ስላንተ እንዲወራልክ ፎቶ እንዲዘቀዘቅልህ ምናምን ፍላጎት አለክ። እናስደስትህ እንዴ ንዘእዝቅና? እንደዛ ይመስለኛል። በቃ እዝቁኝ እያልክ ይመስለኛል ሳስበው። እና ወይ ዳኒ፣ ለማንኛውም እዋክ እዋክ ዳኒ፣ ይህን ነገር ብታቆመው፣ ወደ ራስ ብትመለስ፣ ሰላም እስኪያውርድ ሁሌ ጭቅጭቅ ንዝንዝ አይሰለችህም? የሰው ስድብስ እንደው እንደው ሰደባችሁ ይንትላለ። እኔ እኔ እኔ አንድ ሰው ራሱ ከሰደበኝ እንዴ በጣም ነው እንትን የምለው ስጤ በጣም ይቆጣል። አላውቅም እና አይሰለችህም እንደ አንተ ምንም አይመስልህም። እና እባክ እባክ ከልጆቹ ህይወት ውጣ። በቃ ልጆቹን ተዋቸው ይኑሩበት። እና እልህ ጥሩ አይደለም። እልህ ውስጥ አትግባ። እንደምን እኛንም እልህ ውስጥ አትክተተን። እንደዚህ ተከባብረን እንኑር። ሰው ለሰው ቢዋደድ ሁሉም ቢተባበር እንደ ትልቅ ሰው አስብ፣ አስብ እንደ ትምህርት ሰው አታስብ። እና እንደዛ ነው እላችኋለሁ። ወዶች ዬ ማሮች ዬ ፍቅሮች ዬ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይባይ። በይ ተሰርተሽ የደራ ልጅ፣ በይ ተውለሽ የመሬ ልጅ፣ በይ ባንባረሽ ውበሻለን።